ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? ዛሬ እርቢያን እሰራ አለሁ ብዬ ይኸውና፣ ይኸውና ያለው ማለት ነው። እዚህ ጋር ደግሞ የላቸው ገዝበራ ያለው ይሉታል ማለት ነው።

ባለ ከዛ በጣም ቆንጆማ የሚጣፍጥ ይሆናል፣ ማለት ነው። ከዛ ደግሞ ጨው እንደረሱ ጨው እንደረሱ ማለት ነው። እና ይሄንን ይመስላል ወዶችዬ። ይሄ እንግዲህ በጣም ነው በጣም ነው በጣም ነው በጣም ነው በጣም ነው፣ ከላሩ ራሱ በጣም ነው የሚያምረው ለምን ወርቃማ ከለር ማለት ይሄውላችሁ፣ ወርቃማ ከለር ቆንጆ ሁን የሆነው ማለት ነው። እንግዲህ ለሚበሉት ሰዎች በጣም ነው የሚጣፍጣቸው እና ያምኛ ቤት ሲሰራ እንደዚህ ነው። ግን ይሄ አሁን ምንድነርሱ መያችቡስ እርቢያን ነው ማለት ነው የምሰራው ይሄ ነው። መስላለቅ ወይ ደግሞ ሲደርስ ሳያቸዋለው ማለት ነው። ነታት ተበሮች በደንብ ታጥቦ አንድ ሰዓት ውሃ ውስጥ የቆየሩት ነው ማለት ነው። እንግዲህ ደግሞ ሲበስል እናየዋለን። ዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋ ያው ሰላጣ ሲሆን ደሞ ምን ይወዳሉ ጀርጅር ስለሚ ወዱ እዚጋ ትንሽ ይጀርጅር አስተካክ ይለው ማለት ነው